ሰላም ለእናንተ ይሁን፣ የተወደዳችሁ ቅዱስ የእግዚአብሔር ሕዝቦች የክርስቶስ ሰላም ይብዛላችሁ። ዛሬ ደግሞ እግዚአብሔር አንዲትን ነፍስ ያጽናናል፣ ቃሉ ሕያው ነውና። መዝሙር 83 ቅንፍ 84 ላይ ከቁጥር አራት ጀምሮ እንዲህ የሚል ቃል አለ። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው፣ ለዓለምና ለዘላለም ያመሰግኑሃል። አቤቱ፣ እርዳታው ከአንተ ዘንድ የሆነለት በልቡ የላይኛውን መንገድ የሚያስብ በልቡ የላይኛውን የሰማያዊውን የማይቀረውን ነገር የሚያስብ ሰው ምስጉን ነው። በለቅሶ ሸለቆ ውስጥ በወሰነው ስፍራ የህግ መምህር በረከትን ይሰጣልና፣ ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። የሰራዊት አምላክ አቤቱ ጸሎቴን ስማ፣ የያዕቆብ አምላክ ሆይ አድመጥ። አቤቱ መታመኛን መታመናችንን እይልን ምን መታመናችንን እይልን፣ ክብር ለእግዚአብሔር ይሁን እይልን፣ ሃሌሉያ፣ ክብር ለኢየሱስ ይሁን እይልን። ወደ ቀባኸውን ፊት ተመልከት። ከአእላፋት ይልቅ በአደባባዮች አንድ ቀን ትሻለኛለች። በኃጢአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩኝ። እግዚአብሔር አምላክ ምሕረትና እውነት ስለወደደን ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። የሰራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው። ወገኖቼ ዛሬ እግዚአብሔርን ታመኑት፣ ነግም እግዚአብሔርን ታመኑት። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ከፍ ይላሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ። ኢየሱስ ክርስቶስ ጌታና ጌታ ነው። በጌታ በኢየሱስ ክርስቶስም እግዚአብሔርን ተስፋ ያደረግሽ ነፍስ አታፍሪ፣ ታርፊያለሽ እንጂ። እግዚአብሔር መልካም አምላክ፣ በመከራም ቀን መሸሸጊያ፣ በእርሱም የሚታመኑትን የሚያውቅ አምላክ ነው። ክብር ለእግዚአብሔር ይሁን። የአስጨናቂው ዘንግ በጌታ በኢየሱስ ክርስቶስም የተሰበረ ይሁን። ለዚህ ነው አቤቱ፣ እርሱም አለ፣ በቤት የሚኖሩ ሁሉ የተመሰገኑ ናቸው። በቤት በሐሳብ በፍቃድ የሚኖሩ ሁሉም የተመሰገኑ ናቸው። ሃሌሉያ! እርዳታው ደግሞ ከአንተ ዘንድ የሆነ ይሆንለት። እርዳታው ከማን? ከአንተ ዘንድ ይሆንለት። በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው። በለቅሶ ሸለቆ ውስጥ በወሰነው ስፍራ ሃሌሉያ! የሕግ መምህር በረከትን ይሰጣልና ክብር ኢየሱስ ይሁን። ሃሌሉያ! የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። ኢየሱስ ክርስቶስ ጌታና ጌታ ነው። ዛሬም ዳዊት በአምላኩ በእግዚአብሔር ልቡን አበረታ ተብሎ እንደተጻፈ፣ ዛሬም ልባችሁ በእግዚአብሔር እንድታበረቱ፣ ዛሬም ከእግዚአብሔር ጋር እንድትቀጥሉ። ሀና ልቤ በእግዚአብሔር ጸና እንዳለች፣ ዛሬም የሚያጽናናው ቃል መጥቷል። በጌታ በኢየሱስም ነፍሳችሁ፣ ስጋችሁ፣ መንፈሳችሁ የተጠበቀ ይሁን። የጨለማ ስራ፣ የክፉ ስራ፣ የአጋንንት ስራ፣ ማንኛው የጠላት ስትራቴጂ በኢየሱስ ክርስቶስም ጽዋው የተደፋ ይሁን። በጌታ በኢየሱስም ቃሉ እንደሚናገረው ለጻዲቁ መልካም ይሆንልሃል በሉት ተብሎ እንደተጻፈ፣ ለአንቺ ለአንተ መልካም ይሆንልሃል፣ ለእኔ መልካም ይሆናል። ለምን ቢባል ከጌታም የተነሳ አሜን ነው። ሃሌሉያ። በዚህ አጋጣሚ ይህን ቪዲዮ የምትሰሙ ጌታ ኢየሱስ ክርስቶስ ኦርቶዶክስ አይደለም ካቶሊክ አይደለም ፕሮቴስታንት አይደለም፣ መዳን በልጁ በክርስቶስ ኢየሱስ ነው። እመኑና ዳኑ። የመዳን ቀን ዛሬ ከዛሬም አሁን ነው። ለመዳን ምንም መክፈል አይጠበቅባችሁም። ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት ለተቀበሉ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ እነሱም ከስጋና ከደም አልተወለዱም ተብሎ ተጽፏል። እመኑና ዳ ነው፣ ጊዜው አሁን ነው። እናንተም ቅዱሳኖች እግዚአብሔርን ፍሩትም ደግሞም አክብሩት። በጌታ በኢየሱስ ክርስቶስ ደም ተሰውሩ ተሰወሩ። ከሚመጣው ከማንኛውም ጨለማ በጌታ በኢየሱስ ክርስቶስ ማምለጥ ይሁንላችሁ። ተባረኩ።